በሰሞኑ በአዲስ አበባ አንድ ለየት ያለ ሰርግ ተከናውኖ ነበር። የሰርግ ስነ ስርዓቱ የካፒቴን አማኑኤል ወርቅነህና የካፒቴን ማህሌት ተረፈ ጋብቻ መሆኑም ይታወቃል። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ ልጃቸው ካፒቴን አማኑኤል ወርቅነህ ከእጮኛው ካፒቴን ማህሌት ተረፈ ጋር ድል ባለ ሰርግ ድረዋል። ይህ በአይነቱም በይዘቱም ትልቅ ነው የተባለለት ሰርግ ላይ የአህጉራችን ታላላቅ ባለስልጣናቶች፣ የሀገራችን ታላላቅ መሪዎች፣ የእምነት አባቶች፣ የተለያዩ ታዳሚዎች፣ የባለስልጣኑ ወዳጅ ዘመዶች በቦታው ተገኝተው ነበር። በሌላ በኩል ሰርጉን ለማድመቅ እጅግ ግዙፍ የሆኑ የሀገራችን ምግብ አዘጋጅ ኬተሪንጎች አሉ የተባሉ የከተማችን ፎቶግራፈሮች፣ የዘፈን ስራዎቻቸውን ለታዳሚዎች ያቀረቡ ዕውቅ ዲጂዎች፣ የዘፈን ባለሙያዎች፣ ሰርግን በልዩ ሁኔታ የሚያደምቁ የዱኮር ባለሙያዎች ሁሉም እንደ ሙያቸው እንደ ተሰጧቸው ይህን ሰርግ ለማድመቅ ከያሉበት በመሰባሰብ በአንድ ትልቅ መድረክም በመገናኘት ይህን ሰርግ እጅግ ያማረ እጅግ የተዋበም አርገውታል። ይህ በአይነቱም በግዝፈቱም ትልቅ ነው የተባለው ሰርግ ላይ ለመታደም ከተለያዩ ሀገራት የመጡ መሪዎችን ተከትሎ ሰርጉ ከሀገራችን ከኢትዮጵያም አልፎ በተለያዩ ሀገራት በሚገኙ የዜና ጣቢያዎች የሰርግ ዜናው እንዲወራ ሆኗል። የኢጋዱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ወንድ ልጃቸውን ከፍተኛ የአገር ውስጥና የውጭ አገር ከፍተኛ ባለስልጣናት በተገኙበት በደማቅ ሁኔታ ነበር የዳሩት። በሰርጉ ላይም የወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አልየሱፍ፣ የቀድሞ የፌዴሪ ፕሬዝዳንት ክቡር

ትብርት ወይዘሮ ሳህለ ወርቅ ዘውዴ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ እና ሌሎችም ታድመዋል አቶ ወርቅነህ ገበየሁ በስስት የሚያዩት ልጃቸውን በዳሩበት ወቅት ወሳኝ የተባለ መልእክትን ለሰርጉ ታዳሚዎች እንዲሁም ለዳሩት ልጃቸው ይህን ሀሳባቸውን አስተላልፈዋል የልጄን ሰርግ ለማድመቅ ከተለያዩ ቦታዎች ለመጣችሁ በሙሉ እጅግ አመሰግናለሁ የልጄ ሰርግ እጅግ ያማረ እንዲሁም የደመቀ አርጋችሁልኛል በማለት ከተናገሩ በኋላ ለልጃቸው ካፒቴን አማኑኤልና ለሙሽሪት ካፒቴን ማህሌት ተረፈ እጅግ ደስታ የተሞላበት መባረክም ያለበት የትዳር ህይወት እንዲሆንላቸው ተመኝተዋል። ባለስልጣኑ አቶ ወርቅነህ ገበየሁን በአጋጣሚ በቅርበት አውቃቸዋለሁ ያለ አንድ ግለሰብ ስለ አቶ ወርቅነህ ገበየው ይህን የልጃቸውን ሰርግ በማስመልከት የሆነ ጽሑፍን ጽፏል። እሱም ጽሁፍ በጌጡ ተመስገን የፌስቡክ ገጽ እንዲሁም በተለያዩ ማህበራዊ ትስስሮች እየተዘዋወረ ይገኛል።

ጽሑፉም እንዲህ የሚል ነበር፣ ዶክተር ወርቅነህ በሆነ ጊዜ እንዲህ ብለውኝ ነበር በማለት የጽሑፉን ሁኔታ ይጀምራል። እድሌ ሁሌም የሚያስቀምጠኝ በሚያቃጥለው በኩል ነው ብለውኛል ይላል። ይህን መልእክታቸውን የተናገሩበትን አጋጣሚም እንዲህ ሲል ይገልጻል። የጽሑፉ ባለቤት ቀደም ባለው ዘመን የሩቅ ሰላምታ የነበረን ቢሆንም ከወርቅነህ ገበየሁ ጋር በቅርብ ለመታወቅ እድሉን ያገኘሁት ግን በወረሃ ሰኔ 2003 ዓ ም ላይ ነበር ይላል የተዋወቅነው ነው ሁለታችንም ሳሊተ ምሕረት አካባቢ ይገኝ በነበረው በሻሌ ሆቴል ጂም ቤት ውስጥ ስፖርት በምንሰራበት ወቅት ነው ይላል። ከእርሳቸው ጋርም አቶ ካሳ ተክለ ብርሃንም አብረው ይሰሩ ነበር ይላል። አቶ ወርቅነህ ገበየሁ ቀለል ያሉ ፈገግታ ከገጻቸው ላይ የማይጠፋ ጨዋ፣ ታዋቂና ሳቂታ ናቸው ሲል ይገልጸዋል። ይህ ሁኔታቸው ብዙዎችን ፖለቲከኛ ናቸው ወይም ባለስልጣን ናቸው ብለው እንዳይሸሿቸው ይልቁንም ዘና ባለስሜት እንዲቀርቧቸው አድርጓቸዋል ሲል እሳቸውን ይገልጿቸዋል። በስፖርት ቤት ረቡዕ፣ ሐሙስና አርብ ከስፖርት በተጨማሪ ስቲምና ሳውና ስለምንጠቀም ተቀራርቦ ለማውራትና ለመጫወት ማለፊያ እድልም ፈጥሮልናል፣ ይላል ይህን ጽሁፍ የጻፈው ግለሰብ። አክለውም እንዲህ ይላሉ። አንድ ቀን እሮብ ይመስለኛል። ከአካላዊ እንቅስቃሴ በኋላ ስቲም ቦክስ ውስጥ ተገናኘን። እኔ ሙሉ ጌታ ጸጋይና አንድ ሌላ ሰው ቀድመን ነበር የገባ ነው። በእኛ ላይ በአካልም በምንም ግዙፋን የሆኑት ካሳ ተክለ ብርሃንና ወርቅነህ ገበየሁ ተቀላቀሉን። ካሳ እኔ በተቀመ በት በኩል ሲቀመጡ ወርቅነህ በእኛ ተቃራኒ ከሌሎች ሁለት ሰዎች ጋር ተቀመጡ። እስቲም ቦክሷ ስድስት ሰው ብቻ የምትይዝ ጠባብ በመሆኗ ሁለት ግዙፋን ሲገቡባት ጢቅ ብላለች። ወርቅነህ የተቀመጡበት ስቲም በሚፍለቀለቅበት ጥግ ላይ ስለነበረ ወላፈኑ እየገረፈ ሲያስቸግራቸው እግራቸውን ለማሸሽ እየሞከሩ የተለመደውን ሳቃቸውን በማስቀደም እድሌ ሁሌም የሚያስቀምጠኝ በሚያቃጥለው በኩል ነው በማለት በጣም አስፈገጉን። ይህን አባባላቸውን መቼም አረሳውም ሲሉም በወቅቱ የተናገሩትን ንግግር በማስታወስ ይህን ጽሑፍ የጻፈው ግለሰብ አቶ ወርቅነህ ገበየሁን አስታውሷቸዋል። በወቅቱ ባለስልጣን እንደነበሩም ጠቁም አድርጎ አልፏል። ወርቅነህ ገበየሁ ብዙም የማያካብዱ ቀለል ያሉና በተፈጥሮ ጭምር የዲፕሎማሲ ምስጢር በደንብ የገባቸው ሰውም እንደሆኑ ጽሑፉ ላይ አስቀምጧል። ይህን ትውስታ ከአሮጌ ካዝና ያስመዘዘኝ ከሰሞኑ የልጃቸውን አለም ማየታቸው ነውና እንኳንም ደስ ያሉት የዓለም የሲሳይ ጋብቻ ይሁን በሚል መልካም ምኞት ይህን ጽሑፍ አንድ ላይ በማድረግ ይህንን የደስታ የወዳጅነት መልእክቱን የዚህ ጽሑፍ ባለቤት አጋርቷል። ጠቅለል ባለመልኩ እንግዲህ ብዙዎችን ያነጋገረው የወርቅነህ ገበየሁ የልጃቸው ሰርግ በደማቅ ሁኔታ አልፏል። ብዙዎችም ይህ ሰርግ ያማረ እንዲሆን ከወዲሁ ተመኝተዋል። በሌላ በኩል ሙሽሮቹ የተማሩ ካፒቴኖች መሆኑ ጉዳዩን እጅግ አነጋጋሪ እንዲሁም ብዙዎችን ያስደነቀ አድርገውታል። ስለ ልጆቻቸው ባህሪያት በወላጆቻቸው ተመስክሮላቸዋል። ሁለቱም በትምህርታቸው የተጉ እጅግ ጥሩ ስነምግባር ያላቸው ልጆች እንደሆኑ በዛም በዚህም ያሉ ዘመዶቻቸው ስለ ልጆቻቸው ባህሪ፣ ስለ ካፒቴኖቹ ጥንዶች ተመስክሮላቸዋል። በሌላ በኩል የካፒቴኖቹ ጓደኞች፣ የስራ ባልደረባ ጓደኞቻቸው እንዲህ ሲሉ ይመሰ ይመሰክሩላቸዋል እጅግ ለስራቸው የተጉ፣ ሁለቱም በሙያቸው የተከበሩ ሰው አክባሪ ከሰው ጋርም ተስማምተው መስራት የሚችሉ እጅግ የሚወደዱ የሚከበሩ ግለሰቦች ናቸው። ሁለቱ ግለሰቦች ደግሞ በአንድ መጣመራቸው እጅግ አስደስቶናል። የአማረ የተሳካ ትዳርም እንዲሆንላቸው እኛ ጓደኞቻቸው ከልብ ተመኝተናል ሲሉ ጥሩ የወዳጅነት መልእክታቸውን አስተላልፈውላቸዋል። የካፒቴኖቹ ድል ያለ የሰርግ ሁኔታ ከመካሄዱ በፊት በሀገር ባህል ልምድ መሰረት በትልቅ ሽምግልና ፕሮግራም በአማረ በተዋበው ሁኔታ የሽምግልናው ፕሮግራምም አልፎ እንደነበር አሁን ላይ ከሰርጉ ጋር በአንድ ላይ መረጃው እየተሰማ ይገኛል አሁን ደግሞ እንግዲህ ድል ባለ ሁኔታ የሰርግ ሁኔታው አልፏል ጠቅለል ባለ መልኩ እኛም ለእነዚህ ካፒቴኖች እጅግ ያማረ የተዋበ ትዳር ህይወት እንዲሆንላቸው ከወዲሁ ተመኘንላቸው በሌሎች መረጃዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘንላችሁ ሰላም